እሳት ለመፈጠር ሶስት ነገሮች የግድ ያስፈልጋል። አንደኛው አየር፣ ሁለተኛው ሙቀት፣ ሶስተኛ ተቃላይ ነገር ማለት ነው። የምናጥፋበት ዘዴ ወይም ደግሞ የማጥፋት ዘዴ ማለት ካለ ደግሞ አንደኛው በማፈን ማለት ነው። ሁለተኛው ደግሞ ሙቀት በመቀነስ ወይም ደግሞ በመቀዝቀዝ ማለት ነው። ሶስተኛው ደግሞ ማስራብ ነው፣ በማስራብ ማለት ነው። እነዚህ ደግሞ አራት የእሳት ማጥፊያ መሳሪያዎች አሉ። አራት ነው። ለኢትዮ ስኪል አካዳሚክ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። የደወል ምልክት ተዋሚ ጫኑ። ከዛ በመቀጠል የቪዲዮ ላይክ በማድረግ ይጀምሩ። አንድ እርምጃ ወደፊት። ሰላም ለእናንተ ይሁን። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ደግሞ አዲስ ምዕራፍ ነው የምንገባው። ምዕራፍ አምስት የተሽከርካሪ ደህንነት የሚለው ያው፣ እንደሚታወቀው ለማንጃ ፍቃድ ዙሪያ ሙሉ ኮርስ እየሰጠን እንደሆነ ታውቃላችሁ። ያው ሙሉ መማር የምትፈልጉ ከስር መሰረት ከምዕራፍ አንድ ጀምራችሁ መማር የምትፈልጉ ከሆነ ፕሌሊስት ገብታችሁ ማግኘት ትችላላችሁ ማለት ነው። ያው የዛሬ ትምህርታችን በጣም ቀለል ያለ በጣም ደግሞ አስፈላጊ የሆነ ትምህርት ነው የምንማረው። ምክንያቱም በፈተና ኮምፒውተር የማይቀሩ ትምህርቶች ነው የምናየው። የተሽከርካሪ ደህንነት አለ፣ የእሳት አፈጣጠር አለ፣ የእሳት ማጥፊያ ዘዴ አለ ማጥፊያ መሳሪያዎች አሉ። ክላስ ኤ፣ ክላስ ቢ፣ ክላስ ዲ ያለን። እነዚህ በደንብ በዲቴል እናየዋለን ዛሬ ማለት ነው። ስለዚህ በኮምፒውተር የማይቀሩ ትምህርቶች ወይም ፈተናዎች ስለሆኑ በደንብ ማየትና በደንብ መስማት አለባቸው። አጠር አድርጌ ነው የማቀርበላቸው ዛሬ ማለት ነው። ስለዚህ የተሽከርካሪ ደህንነት ስናነሳ አንደኛው ነው ዋነኛው የቀበቶ ነው። ቀበቶ ሳናስር መጓዝ የለብንም። ከዛ በመቀጠል ይህ ቀበቶ ምንድነው የሚያደርገው ግጭት ሲፈጠር እኛ ከወንበር ጋር እንዳንገናጭ ወይም ደግሞ ከመሪ ጋር እንዳንጋጭ እና ከዳሽቦርድ እንዳንጋጭ ወይም ደግሞ በኢነርጂ አማካኝነት ከመኪናችን ወጥተን እንዳንሄድ ፊት ለፊት ምን ያደርጋል ማለት ከወንበር ጋር አጣብቆ ይይዛል ማለት ነው። እነዚህ ተሳፋሪዎች ተናሻሽ ለሽፈር ብቻ አይደለም ወይም ለአሽከርከር ብቻ አይደለም። ተሳፋሪዎችም መኖር አለባቸው። ትናንሽ ልጆች ከሆነም ማድረግ አለባቸው። ከታች የሆነ ነገር ጨምራን ማለት ነው። በደንብ መታሰር አለባቸው። ምክንያቱም ከወንበር ጋር እንዳይጋጩ እነሱ ማለት ነው። በኤነርጂ አማካኝነት ማለት ነው። ሁለተኛ ብድነት እንትና ስናደግ? ኤር ባግ ነው ደግሞ ከረጢት ነው ይሄ የአየር ከረጢት ነው የሚባለው። ምስል ላይ እንደምታዩት ግጭት ሲፈጠር በራሱ አውቶማቲካል ይነፋና የአንተ ግጭት ወይም መሪ ላይ አይደለም የሚያርፈው እዛ ነው የሚያርፈው ማለት። ይሄ ግን ከረጢት የሚሰራ ወይም ደግሞ ይሄ የአየር ከረጢት የሚሰራ መቼ ነው? ወይ ጋዙ የተሞላ የሚሰራ መቼ ነው ካለን እኛ ቀበቶ ካሰርነን ማለት። ቀበቶ ካላሰርነን ግን ያው አናገኘው ማለት ይሄ ይሄ ግልጋሎት አናገኘው ማለት ነው። ታች ስንሄድ ደግሞ ምንድነው ይሄ የእሳት አፈጣጠር ደግሞ እሳት አፈጣጠርና የማጥፋት ዘዴ ማለት ነው። እሳት በተለያዩ ምክንያት ሊፈጠር ይችላል። እሳት ለመፍጠር ግን ሶስት ነገሮች ውህድ ያስፈልጋል ማለት ነው ያስፈልጋል ማለት ነው። እሳት ለመፈጠር ሶስት ነገሮች የግድ ያስፈልጋል። አንደኛው አየር፣ ሁለተኛው ሙቀት፣ ሶስተኛ ተቃጣይ ነገር ተቃጣይ። እነዚህ ሶስቱ ውህድ ከሆኑ በኋላ ነው እሳት የሚፈጠር ማለት ነው። ያው ተቃጣይ ነገሮች ጋዝ ሊሆን ይችላል፣ ፈሳሽ ሊሆን ይችላል፣ እንጨት ሊሆን ይችላል፣ ልብስ ሊሆን ይችላል፣ የተለያዩ ሊሆን ይችላል። ለተቀል የሚቀጣጠሉ ማለት ነው። ስለዚህ እንዴት አድርገን ነው እንደዛ አይነት ከተፈጠሩን ወይም ደግሞ በዛ እነዚህ ውህድ ሆኖ ከተፈጠረ ሰዓት ማለት ነው እንዴት አድርገን የምናጥፋው ደግሞ የማጥፋት ዘዴ የሚል ደግሞ አለ። አንደኛው ማፈን ነው። ማፈን ማለት አሁን ለምሳሌ አንድ ሽማ እያበራችሁ ከሆነ ያ ሽማ በኒከል ላይ አርጋችሁ ከዘጋችሁ በኒከሉ ወይም ሞ በውስጥ ያለ ኦክሲጅን እስከሚያልቅ ድረስ ነው የሚባለው እንጂ ካለቀ በኋላ ይጠፋል በራሱ፣ ማለት አውቶማቲካሊ ማለት ነው። ስለዚህ ምንድን ነው ሌላ አየር እንዳያገኝ፣ ሌላ ኦክሲጅን እንዳያገኝ ማፈን አለብን። ያ የተቃጠለ እንትና ማለት ነው። ያው ብዙ ፊልሞች ምናምን አይታችሁ ትሆን ትችላላችሁ። እነሱ ስናፍነው አውቶማቲካሊ እሳት ይጠፋል ማለት ነው። ሁለተኛ ማስራብ፣ የዶ ማስራብ የሚቀጣጠሉ ነገሮች በመቀነስ ማለት ነው። የሚቀጣጠሉ ነገሮች እንጨት ከሆነ እንጨት መቀነስ ማለት ነው። እንጨቱ ስናወጣው እንትን ያደርጋል፣ ወይም ደግሞ እሳቱ ይበርዳል ማለት ነው። ሶስተኛ ማቀዝቀዝ። እነዚህ በጣም አስፈላጊዎች ናቸው። ይመጣል፣ ፈተና የእሳት ማጥፊያ ዘዴዎች ይላልና አማራጭ ይሰጣቸዋል። ስለዚህ እናንተ አማራጭ ሰጣይ፣ መጀመሪያ አንደኛው ማስራብ ነው፣ ሁለተኛው ደግሞ ማቀዝቀዝ ነው፣ ሶስተኛው ደግሞ ይሄ ማፈን ነው ብላችሁ መምለስ ትችላላችሁ። መጀመሪያ ይዛችሁ ማለት ነው። ስለዚህ አሁን ሶስተኛ ደግሞ የእሳት ማጥፊያ መሳሪያዎች እነዚህ በጣም አስፈላጊ ናቸው በጣም አስ የማይቆሩ በፈተና ላይ በፍጹም አይቆሩ ማለት እኔ ለራሴ ስለገጠሙ እኔ ለራሴ ስለተሸወድኩ ነው በጣም ቀለል እነዚህ ቀለል ነው ሂንት አድርጌ ወስዷቸው ግን በጣም ይሸውዳሉ ማለት ነው አንድ አሽከርካሪ የእሳት ማጥፊያ ይዞም መጓዝ የሚፈቀድበት ወይም ደግሞ በአብዛኛው የሚመከር ምንድን ነው ደረጃ አንድ ነው ደረጃ ሁለት ነው ደረጃ ሶስት ነው ይልል ማለት ነው ስለዚህ ለቁመት ቀራለ ማለት ነው ስለዚህ እነ ክላስ ኤ ወይም ደረጃ አንድ የእሳት ማጥፊያ ማሳሪያ ማለት ነው እነዚህ ታራ የሆኑ ጥቃቃዮች ወይም ደግሞ ለምሳሌ እንጨት ሊሆን ይችላል በእንጨት የተነሳ እሳት ሊሆን ይችላል ልብስ ወረቀት ታራ የምንላቸው ቀለል ያሉ እሳቶች የሚፈጠሩት በውሃ ማጥፋት እንችላለን በደረጃ አንድ በውሃ ማጥፋት ማለት ነው በውሃ ማጥፋት እንችላለን እነዚህ በእነዚህ የተነሱ እሳቶች ማለት ነው ምክንያቱም አሁን ለምሳሌ የተለያየ በሽታ አለ፣ የተለያየ መድሃኒት ይሰጣል። ስለዚህ የተለያየ ቃጠሎ አሎች ማለት ነው። በተለያየ ምክንያት ሊነሱ ይችላል። በጣም ትልቅ አለ፣ ትንሽ አለ። ስለዚህ በእነዚህ በተለያየ እሳት የተቃጠሎ የተፈጠረ የተለያየ ማሳሪያ ነው የሚሰጠው ማለት ነው። እንቀጥል ያው ክላስ ኤ ወይም ደግሞ ደረጃ አንድ በውሃ ማጥፋት እንችላለን። እነዚህ ደግሞ በእንጨት ሊሆን ይችላል፣ በወረቀት ሊሆን ይችላል፣ በተለያዩ ተራ የምንላቸው ወይም ቀለል ያሉ እሳት የሚፈጠሩት ከሆነ ማለት ነው። ደረጃ ሁለት ወይ ደግሞ ክላስ ቢ ደግሞ እነዚህ በፈሳሽ ወይም ደግሞ ፈሳሽ ሙላቱም ጋዝ አለ፣ አንዱ ዘይት አለ፣ ቅባቶች አሉ፣ ናፍጥ አለ፣ ቤንዚን እነዚህ በእነዚህ አይነት የሚፈጠር ቃጦ ለማለት ነው። እነዚህ በምን ምን አጥፋቸው ዘዴ በምን ማጥፋት እንችላለን የሚል አንደኛ ካርቦን ዳይኦክሳይድ መያዝ አለብን። ፎም አለ ድራይ ፓውደር ወይ ደሞ ወይ ግፊት ያለው ውሃ ማለት ነው። እነዚህ ውሃ ግፊት ያለ ማፈን የሚችል ከሆነ እንጂ ዝም ብሎ ውሃ ስላገኛችሁ ስትደፍበት ራሱ እንደ ቤንዚን ሆኖ ሊቃጠል ይችላል ውሃው ራሱ ማለት ነው። ግፊት ማፈን የሚችል ከሆነ ነው መጠቀምት፣ ካልሆነ ካርቦን ዳይኦክሳይድ ወይ ደሞ ድራይ ፓውደር መጠቀም ትችላላችሁ ማለት ነው። ክላስ ሲ ወይ ደሞ ሶስተኛ ደረጃ ማጥፋት ማለት ነው። ሶስተኛ ደረጃ የሚነሳ እሳት በምንድን ነው? በኤሌክትሪክ ነው ማለት ነው። ስለዚህ በኤሌክትሪክ በተለያዩ ኮንታክት በማድረግ ድዩ ወይም ደግሞ ሾክ በማድረግ ኤሌክትሪክ በመያዝ ኤሌክትሪክ ብረት ጋር በመጣበቅ ድዩ ወይም ደግሞ በመካከሉ ያለ በይሄ መስመሮች የኤሌክትሪክ መስመሮች በመቃጠል በተለያዩ ምክንያት ሊነሳ ይችላል ማለት ነው። ስለዚህ አንደኛው ማድረግ ያለብን በመንቀል ማለት ነው፣ ሶኬቱ በመንቀል ሊሆን ይችላል። ሁለተኛው ደግሞ ካርቦን ዳይኦክሳይድ ወይ ደግሞ ትራይ ፓውደር መጠቀም እንችላለን ማለት ነው። እዚህ ግን ማድረግ ያለብን የሌለብን ምንድን ነው? ውሃ መጠቀም ያለብን ምክንያቱም፣ ውሃ በኤሌክትሪክ ስንጠቀም ያው እሳቱ ይቀጣጥራል ወይ ደግሞ ይጨምራል ማለት ነው። ስለዚህ መጠቀም ያለብን ውሃ ላይ ውሃ ሶስተኛ ደረጃ ወይ ደግሞ ክላስ ሲ መጠቀም ያለብን ማለት በደንብ ነው የምትመጣው። እቺ ፈተና አትቀራም በፍፁም እኔ ወድ ግስ ላይ ያዋት ማለት ነው። በትሬኒንግ ላይንም ምን አሲያረክ ሳምንት ሳምንቱ ጂኖ እንተማርክ ነበርኩና እቺ ፈተና አትቀራም ማለት ነው። ውሃ መጠቀም የለብንም። የትኛው ደረጃ ነው ወይም የትኛው ክላስ ነው ብሎ ያስቀምጧል። ኤቢሲዲ ብሎ ይመጣል ማለት ነው። ስለዚህ እቺ ማያዝ አለባቸው። በኤሌክትሪክ ላይ ውሃ መጠቀም የለብንም ማለት ነው። እሺ፣ አራተኛ አራተኛ ክላስ ዲ ወይ ደግሞ አራተኛ ደረጃ የማጥፋት መሳሪያዎች መሳሪያ ምንላቸው እነዚህ የብረት ተቀጣጣዮች ማለት ነው። እነዚህ በጣም እንትና ሊሆን ይችላሉ በውስጣቸው በሚገኝ የንጥረ ነገር ወይም ደግሞ ፓታሸም ማግኔዚየም ካልሽየም ወዘተ በእነዚህ አይነት እንትና ላይ ያደርጉ ይችላል ማለት እነዚህ የምናጥፉበት የምናጥፉበት ዘዴ በምንድን ነው አንደኛው ትራይፓውደር በመጠቀም ነው ሁለተኛው ደግሞ ጠጠር አሸዋ በመጠቀም ማጥፋት እንችላለን ማለት ነው አንድ አሽከርካሪ እነዚህ ካየን በኋላ አንድ አሽከርካሪ አብዛኛው የማጥፋት ዘዴ ወይ የማጥፋ መሳሪያ መያዝ የሚገባ ወይ አብዛኛው የሚመከር ምን ምን ደረጃ ነው ካለን ደረጃ ቢና፣ ደረጃ ሲና የሚመከረው ማለት ነው። እነዚህ የማጥፋት መሳሪያዎች መያዝ አለባቸው የግድ አንድ አሽከርካሪ ማለት ነው። ስለዚህ የዛሬ ትምህርታችን ይመስላል ዋና ዋና መያዝ ያለባቸው ግን እነዚህ ሶስቱ እሳት የሚፈጠርበት መቆትና እና አየር እና ተቃጣይ ነገሮች በእነዚህ ሶስት ውህድ ምን ይፈጠራል? እሳት ይፈጠራል ማለት ነው። የምናጥፋበት ዘዴ ወይም ደግሞ የመጥፋት ዘዴ ማለት ካለ ደግሞ አንደኛው በማፈን ማለት ነው። ሁለተኛው ደግሞ ሙቀት በመቀነስ ወይም ደግሞ በመቀዝቀዝ ማለት ነው። ሶስተኛው ደግሞ ማስራብ ነው፣ በማስራብ ማለት ነው። እነዚህ ደግሞ አራት የእሳት ማጥፊያ መሳሪያዎች አሉ፣ አራት ማለት ነው። በነገራችን ላይ እንትን አላቸው፣ ኤቢሲ እያሉ ምልክት አላቸው። ምን አይነት ለምን አይነት መጠቀም እንዳለብን ምልክት አላቸው ማለት ነው። በደንብ ማየትና በደንብ መያዝ አለብን። በቀጣይ የዳሽቦርድ ምልክቶች መብራትና እና ከነ ጥቅማቸው ምን ምን እንደሚያስተላልፉ መልእክታቸው እና ከነ ጥቅማቸው አድርገን እናየዋለን ማለት ነው። ስለዚህ እናንተ ይሄ ቻናል ሰብስክራይብ በማድረግ ቤተሰብ ይሁን ያልሆናችሁ ቤተሰብ የሆናችሁ ላይክ በማድረግ ጀምሮ ኮሜንት ጻፉልኝ አንዳንድ አንድ መልእክታለ ወይ ደግሞ የሚያስተካክለው ነገር ካለ ወይ ደግሞ ያልገባችሁ ነገር ካለ ኮሜንት ጻፉልኝ። እስካሁን ኮሜንት ላይ አልጻፋችሁም። ያው እኔም ባለሁበት ነው እየቀጠልኩ ያለሁ ማለት። ስለዚህ የእናንተ አስተያየት ያስፈልገኛል ማለት ነው። ኮሜንት ጻፉልኝ። በመቀጠል ይሄ ቻናል በተለያዩ ሙያዎች ከአምስት በላይ አይነት ሙያዎች ያሰለጥናል ማለት በቅድ ዲዛይን ያለ አለ በማንጫ ፈቃድ አለ። ያው መጽሐፍ ሪቪው ማድረግ ራሱ ከዚህ ቻናል አንድ እንትና ነው። ሳይኮሎጂ አለ በአውቶሞቲቭ አለ። ስለዚህ በተለያዩ ሙያዎች ያሰለጥናል ይሄ ቻናል ማለት ነው። ስለዚህ ለጓደኛና እህት ወንድም ሊሆን ይችላል ሼር በማድረግ ይሄ ቻነል እናሳድገው። ምክንያቱም፣ ስለምንጠቀምበት ማለት ነው። አብራችሁ ለቆያችሁ ከልብ አመሰግናለሁ። ባይ ባይ